አሰላሙ አለይኩም ራህመቱላሂ ወበረካቱ ወድና፣ የተከበራችሁ የቻናሌ ተከታታይ ቤተሰቦች፣ ወደ ሀገሬ ልጆች በያላችሁበት አለም ዳርቻ ሰላማችሁ ብዙ ተተረፈ ይበል። ሰላም ለሀገራችን፣ ሰላም ለህዝባችን እያልኩኝ ዛሬ ደግሞ በጎመን ጎመን ይዤ እመጣለሁ። የሀገራችን ኦሪጂናሉ ጎመን ማለት ነው። ያው ስብሀናላ ይሸጣል። እንግዲህ በየስደትም ላይ ብንኖር ይመጣል ማለት ነው ሀገራችን ሰላም ያድርግልን። እውነት ለህዝባችን እዛው ሀገራችን ላይ ያው እኛም ያስፈልገናል በስደት ላይ እኔ ሳገኘው የገዛውት አይደለም ግን ሀገራችን ህዝቡ እንደዚህ ተደራጅቶ መሬታችን ሰፊ ለምለም ነች አይደል ሀገራችን እና ለህዝባችንም እዛው በጉሊትም ሆነ በዛም ገቢተው በሚገዙት የኔ ቢጤ ደካሞች መሳኪኖች በርካሽ ዋጋ ሰርተው ቢመገቡ ደስ ይለኛል። አላ ሀገራችንን ሰላም ያድርግልን። አገራችን ሰላም ቢሆን ዘረኝነት ቢጠፋ አንድነትን መዋደድን ፍቅርን መተባበርን ቢሰጠን፣ አገራችን ሰፊ ነች እና አገራችንን ሰላም ያድርግልን። የሀገራችን ጠብኤ ነገር ስናገኝ በጉጉት መንከዘን የምችም ስፋህን አለ ጎመን በጣም ነው የምወደው። አገር ቤትም እያለው ማለት ነው፣ እንደዚያ በተለይ ተሽሮ ጋር እሱ ተጥቅል ጎመን ይህንን ነው የምወደው። እንግዲህ ጥቅል ጎመንም አለ በድንች በካሮት አርጎ አልጫ የሚሰራ ይህ ደግሞ ስብሃንላ በጣም ነው የምወደው በተለይ በሹር ማለት ነው። አሁን እንግዲህ ላጣጥብ ነው እንደዚህ። ይህን እስሩን ሶስት እስር ነው የገዛሁት። አንዷ እስር አስራአምስት ብር አንዷ አስር አስራአምስት ብር አንዷ አኪስ ማለት ነው። በኪስ ተቋጥሮ ነው የሚመጣው። በኪስ ታሽጎ ነው የሚመጣው። እንደዚ ሀደ አዲስ ፍሬሽ ጎመን ነው አሁን። ይሄንን በደንብ አርጌ ውስጡን በመዘዘፊ አርጌ ውስጡ ነው የሆነ ቆሻሻኳ ቢኖር ተውስጥ ነው። በደንብ አርጎ ማጠብ ጎመንም ማለት ነው። ወላይ እና በደንብ አድርጌ አጥቤ ቆራርጬ እቀቅለዋለሁ። ቆራርጬ እንደዚህ ቅንጥስጥስ አርጌ እቀቅለዋለሁ። በድስት ማለት ነው። በነገራችን ላይ ቀጥታ ነበር የቀረዝኩት እንደገና አሁን ድምፁን ሳይለንት አደረገ ነው እንጂ እዛው ያየው አንድ ቦታ ላይ ስልክ የወደቀና ውሃ ውስጥ ተጃ መለጠኝ ውሃ ውስጥ ገባና፣ ወዳው ግን በደንብ ቶሎ አልቆየም። ሙጥትን ነው ያደረኩት ቶሎ ብዬ። ከዛ ድምፁ ተዘግቶ ነበር ለካ አንደኛው ቪዲዮ ላይ ያለው። ሁለተኛ ተሰራ ድምፁ ዝግ ነው፣ ምንም አይሰማም። ለዛ ነው ሁለተኛ ሪከርድ የማደርገው፣ ያኛውን ሳይለንት አረጌ ማለት ነው እንጂ እየሰራሁ ላደርግ ነበረ። አሁን እዚህ ላይ ይኸው በትሪ አድርጌዋለሁ፣ አጣጥቤ። እውትማ ላይ ጎመኑ አያምርም አያምርም። በዚህ አሰራር እንግዲህ ማሻላ መጀመሪያ ቀነጣጥሰዋለሁ። አጥቤ ቀነጣጥስ አድርጌ በፈለ ውሃ አረግና በዲስት አፈላለሁ። ውሃ ዲስትን ዲስት ላይ አድርጌ ውሃ ያነጠዳለሁኝ። እስከሚሞቅልኝ ደረስ ውሃው እኔ ጎመኝን አጣጥባለሁ። ከዛ ቀነጣጥስና አብሬ ብስል ላደርገዋለሁ። ተበሰለ በኋላ እንግዲህ መክተፊያ ላይ አድርጌ ድቅቅ አድርጌ ልክ እንደ ክትፎ ድቅቅ አድርጌ ከትፈዋለሁ ማለት ነው። ድቅቅ አድርጌ ከዛ ሽንኩርቴን ጅንዝብል እና ነጭ ሽንኩርት የምታረጉበትን ቅመማ ቅመም እናንተ የምትፈልጉትን ቅመም ታደርጋላችሁ። አብሬ ጥብስ ነው ማረገው። ጥብስ ውሃ ታደርግ በራሱ የራሱ ውሃ ስላለው። በነገራችን ላይ ጥብስ ሲል ነው የሚጣፍጠው፣ መጠበስ አለበት እንጂ ውሃ አድርጌን ያልቀቅልም። ውሃ ጨመር አድርጎ ልክ እንደወጣ አይደለም ይሰራው አይደለም። እና እንደዛ አድርጌ እሰራዋለሁ ማለት ነው። አገር በተለይ ማሻላ ወረከላ በሽሮ ተበልቶ አይጠገብም ማለት ነው። በየአይነቱ እንግዲህ በየአይነቱ በክክም ቢሆን ሽሮ እንደዚህ ይዘታል ሙሂም፣ በስጋ ይሰራል። የቅቅል ስጋ በጎመን እሱን በጣም ይጣፍጣል። ሰራሃ ማለት ነው ይሄን ጎመኑን እንደዚህ ድቅቅ ባይደረግም ቀንጠ ከተፍ ከተፍ አርጎ ጎረድ ጎረድ ደርጎ በጣም ድቅቅ አርጎ ሳይከትፉ በስጋው ጋር አብራ ቆልቶ ይሰሩት። ማሻአላ ባረከላ በጣም ይጣፍጣል። ጎመን በነገራችን ላይ በጣም ለብዙ ነገር ይሆናል። አገራችንም ብዙዎቹ አንዳንዶቹ ዳቦ ድፎ ይደፉበታል ማለት ነው። ይሄ ቀጣል እኛ ደግሞ እንጃ በስደት ላይ ስታገኙት ደስ ይላለ እና አሁን ሀበሻ የማይመጣ ነገር የለም። ሁሉም ነገር ይመጣል። ያው እንደ ሀገሩ ባይሆንም የመጣበትን አካክሶ ነው እዚህ ቢሸጥ ማለት ነው። የሌለ ነገር የለም። አልሐምዱሊላ ቡና ብትሉ የሀገራችን ሽሮ፣ በርበሬ፣ ቅመማ ቅመም ሁሉ የዚ ሀገር የሚያስፈልገን እዚ ሀገር አለ ማለት ነው። ብር ካለ ሁሉ ነገር አለ። እንደውም ያው ቤተሰብ ቤተሰብ ላለው እዚህ አምጥቶም ቢሸጡም ያው ስራ ነው። ለምን እዛ ሀገር ብዙ በተለይ ጥራት ያለው ነገር የቤት የተዘጋጀ ሽሮ የሚሆን በርበሬ ቤተሰብ ቤት ውስጥ ተዘጋጅቶ በአማና በውድ ነገር እኳ ቢገዛ ምንም ኪሳራ የለውም። ገባችሁ አይደለም? ጥሩ ነገር ነው። በቃ ሽሮ የሚሆነች የሚጣፍጥ ሽሮ ገዝታችሁ በቃ ለአምሮት ይበላል። ግን የሆነ የሆነ ነገር ተቀላቅሎ አንዳንድ ግብጋቦች ነጋዴዎች አሉ። ዝም ብሎ አፈርን እንደዚህ በርበሬ ላይ አፈር የሚጨምሩ ሹሮ ላይ የሆነ ነገር እንጀራ፣ በቃ ጤፍ ላይ በቃ የሆነ የሆነ ዱቄት የሆነ ነገር የሚጨምሩ ለሰው እናተርፋለን ብለው የሚሰሩ አላህን ቢፈሩ ይቻ አዱኒያ መቼም አጠቅማቸውም ማለት ነው። ይኸው እንደምታዩት እዚህ ጋ እንግዲህ ከታትፌ አጣጥቤ ቀቅዬ ትቅቅል አላሳየኋችሁም፣ በነገራችን ላይ ማለት ነው። እንግዲህ አልተመቸኝም ይሄው እንደዛ አርጌ ዲቅቅ አድርጌ ከተፍ ያለሁኝ እዚጋ፣ ሽንኩርትን እያቆላላሁ ነው። ነጭ ሽንኩርት አድርጌበታለሁ። ጅንጅብልና ነጭ ሽንኩርት የተፈጨ አድርጌ ያለሁ። የምትፈልጉትን ቅመም፣ ጨው አድርጌ ያለሁኝ ምበቃኝን ያህል ማለት ነው። ይሄው ጎመኑን እንደዛ አድርጌ ነው ዲቅቅ አድርጌ ከተፈ አምረው ማሻላ ባረከላ ፋጡም እየኮ ባለሙያ ነች። የጎመን ክትፎ የሚሰራው እንደዚህ ነው ያው እንግዲህ አውራጌዎች በተለይ ይታወቃሉ። በጎመንም ገጥፎ ማለት ነው። እንግዲህ ቅቤ ነው የሚያደርጉበት፣ ቅቤና ቅመም አሁን ቀስ እያደረግኩ እያደረግኩ ነው ከሽንኩርቴ ጋር አብሬ እሽ ታሪክ ጠብሰዋለሁ። ሳትን ቅንስ አድርጌ ማለት ነው ግን ለማድረግ አይመችም እውነት ለመናገር ማለት ነው። አሁን ይኸው ጨርሼ ጠባብሼ ጨርሻለሁ። መጨረሻው ላይ ነው አሁን መጨረሻ ላይ የከተፍኩትን ቃሪያ ከላይ ብትናርጌ ትንሽ ተጠባብሶ ተሱ ጋር በቃ ማጠፋበት ጊዜ ነው ማለት። በጣም የጠበስኩት በጣም ቪዲዮ የተበላሸብኝ እዚህ ላይ ነው። እዚህ ላይ ድምፁ የለም ማለት ነው። ወድቆብኝ እጀዋሌ እና እዚህ ላይ ያለው የምናገሩ አይሰማም። ስለዚህ በራሴ የድምፅ ናርገው ብዬ ነው። ቤተሰቦች፣ ላይክ ሸር የምትፈልጉ ካለ እዘዙኝ። የቅርብ የቅርብ ወዳጆቼ ጎመን የምትፈልጉ ሽሮ የምትፈልጉ እንጀራ የምትፈልጉ ይመጣላችኋል፣ ማለት ነው እውነት እንደዚህ ያው እዚህ ጋር እንትን ሰርቼ ነበር እም። ይሄው በሚያምር እንትን ሽሮ እያለች ጎመን አለ፣ ክክ አለ፣ ቃሪ አለ። ማሻላ ባረከላ፣ ወላይ በጣም ነው የሚጣፍጠው። በጣም በጣም ይጣፍጣል። ሰራሀ ማለት ነው፣ ሰራሃ ሐቂቀትን በጣም ይጣፍጣል። ሽሮ ማሻላ ባረከላ፣ ክኩም ማሻላ ባረከላ። በተለይ ጎመኑ የጎመኑ ጥብስ ስታደረጉት እያገላበጣችሁ ወላ እንደት ለባቱ እንደሚጣፍጥ ውሀው እስከሚጨርስ ድረስ ግልብጥ እያደረግን እዛችሁ ሰዓቱን ቀንሰ ማሻላ ባረከላ ማለት ነው። በጣም ነው የሚጣፍጠው በጣም እና ቤተሰቦችዬ ላይክ፣ ሸር፣ ሰብስክራይብ አድርጉ። አህለን ወሳህለን ወመርሃባ አብያለሁኝ። ውድ ሀገሬ ልጆች አላህ ይጠብቃችሁ። አገራችንን ሰላም ያድርግልን፣ ሁሉን ነገር አገራችንን ሰላም ያድርግልን። በሀገራችን ላይ ሁሉን ነገር የምናገኝ የምንደሰት ያድርገን። ሰላም ለሀገራችን፣ ሰላም ለህዝባችን። አገራችንን ኢቶን ሰላሟን መልስ ያድርግልን። ዘመድ አዝማድን ሰላም ያደርግልን። ወገኖቻችን ሰላም ይሁኑ። አገራችን ሰላም ትሁን። ውድ የሀገሬ ልጆች፣ በያላችሁበት አለም ዳርቻ አላህ ይጠብቃችሁ። አገራችንን ኢቶን ሰላሟን ብዝት ትርፍ ያደርግልን። እውነት ሀገራችንን ሰላም ያደርግልን። በየትም ሀገር ብንሆን ብንሰደድ ይኸው ባህላችን ነው። በቃ እንጀራዬ ያሳደገችን፣ ሾሮዬ ያሳደገችን፣ ክኳ ጎመኑ የሀገራችን ናት። እውነት የሰው ልጅ ካለ በቃ የትም ሀገር ቢሆን በቃ የባህሉን ያደገበትን አይተውም። ሌላ ሌሎች ምግቦች አሉ ሌሎች ምግቦች አሉ። በአይነት ግን በቃ ደስ የሚለን የጋዛ ምግብ ቡናው ምኑ ድባቡ ያው ሀገራችን የሰው ባህላችንን አንተውም ማለት ነው። እና ሀገራችንን ሰላም ያደርግልን። ሰላም ለሀገራችን፣ ሰላም ለህዝባችን ይሁን። ውድ ሀገር ልጆች በያላችሁበት አለም ዳርቻ ሰላማችሁ በዚህ ትርፍ ይበል። ላይክ ሸር፣ ሰብስክራይብ አድርጉ። የምትፈልጉ እዘዙኝ አመጣላችኋለሁ። ጎመን የምትፈልጉ እዘዙኝ አመጣለሁኝ።